በተለይ እዛ ሀገር አዲስ መጥምቁ ማለት ነው። ደላላ አምናችሁ መቶ በመቶ አትምጡ። ደላላ የሚሏችሁ ሌላ የሚገኙ ነገር ሌላ፣ ምን ነገር ውሸት በቃ ቢያንስ ሊሆን ላይሆን ይችላላችሁ። ሀምሳ ሰርጋችሁ የምትሆኑ ሀገር ልጆች ና። ሰላም፣ ሰላም፣ ሰላም፣ ሰላም እንዴት ነው? እስቲ ሰብስክራይብ እያደረጋችሁ አበረታት ጀቶቼ። ሰብስክራይብ እያደረጋችሁ ደግሞ በጣም የሚያመሰግን ላይክ ሽር አድርጉ ማለት ነው። እና የገሬ ልጆች ደላላ አላምናችሁ አትምጡ። እውነቱም ውሸት ሊኖረው ይችላል ብላችሁ እውነቱን አምናችሁ የምትሉ እዚህ ስትመጡ ሌላ ሲሆንባችሁ በቃ አይምሯችሁ ራሱ ይቃወሳል ማለት ነው። ስለዚህ ሊሆን ይችላል ላይሆን ይችላል ብላችሁ ሀምሳም ሰው ሆናችሁ እንትኑ፣ የገሬ ልጆች በተለይ አዲሶች በዚህ በፊት ሄዳችሁ ማታውቁ ሄዳችሁ ማታውቁም ቢሆንም እነሱ የሚሏችሁን ይዛችሁ አትምጡ። እዛ ስትሆኑ አራቡ አንድ ሺ አራት አንድ ሺ አምስት ምናም ተጠጠር ያለሽ ተብላችሁ መጣታችሁ፣ እዚህ ግን የሚታየው ነገር ሌላው የውሸቱ። ስለዚህ እናንተ ደግሞ ያንን ነገር ላገኝም ይችላሉ ላጣም ይችላሉ ብላችሁ አንተሩ። ደሞዝ ግድ ነው ደሞዝ ያገር ሀገራችን ስናጣ ብርስ ከማግኘ ለማግኘት እስከሆነ ድረስ ደሞዝ ያሳስበናል። ግን ደግሞ ሰዎቹ ጥሩ ከሆኑላችሁ የደም ይስተካከል ነው የተስተካከለ መኝታ ካላችሁ ምግባችሁን ጋባው የምትመገቡ ከሆነ በቃ እንትናችሁ ይህንን መብታችሁን የሚያከብሩላችሁ ከሆነ ሌላው ነገር ደግሞ እያደረ እያየች የሚስተካከል ስለሆነ ተረጋግታችሁ ለመስራት ሞክሩ። ትንሽ ነገር ስታገኙ ቤት ለመቀየር ወይም ደግሞ ሀገር ለመሄድ አታስቡ ማለት ነው። ወጥታችሁ የመጣችሁት ለመስራት እስከሆነ ድረስ ቢያንስ ቢያንስ ቢያንስ እጅግ ሁለት ዓመት እንደምንም ችላችሁ መስራት ማለት ነው። አንደኛው ነገር ለወጣቶች ምንጭ ስራ፣ ቤተሰብ፣ ስንት ነገር ሆኖ ነው የሚደፋቸው አዲስ የምትመጡ ማለት ነው። ግን ሀገር ከመምጣታችሁ በፊት ደግሞ አስባችሁ እጄን ይሰራለሁ ወይ አቅም ሊሆን ይችላል ወይ የሚለውን አስባችሁ ቶሎ ወደዚህ ከመጣችሁ በኋላ እንዳትሰቀል ነው። እዚህ እንደናፈችው ቤት መጣችሁ አይ ደከሜ ለራ አይ ይህን መስራት አልፈልግም አትሉ። እሷ ጋር ልጆቹ የምትሽከረከሩት ስለዚህ፣ ያለመስራት ሞራል አልገኝም የሚለው ነገር አስባችሁ ነው ወደ አረብ ሀገር ስትመጡ። የክልልች ሂደት ስለሰራች እናንተን ተሳክቶ ትሰራላችሁ ማለት አይደለም። የእናንተ ደግሞ ሌላ ሊሆን ይችላልና ይህንን ነገር አስባችሁ ነው አዲስ የምትመጡ ልጆች። ስፈመጣችሁ በኋላ ለቤተሰብ ጣጣትሆኑ እናንተ ስንት በስንት መከራ አውጥተው ላኳችሁ። እንደገና ደግሞ ስራ ስትፈልጉ ያለመቻችሁ እንደገና መሸፈኑ ነው የሚወስዳችሁ። ስለዚህ ስትመጡ አይ እኔ አቅሜ ይችላል መስራት እችላለሁ፣ ጎበዝ ነኝ፣ ጠንካራ ነኝ መስራት እችላለሁ የሚለውን ሰው ማንኛውም የሚሰራውን ስራ መስራት አያቅታችሁ። እናንተ ጠንካራ ነኝ ጎበዝ ቆራጥ ከሆናችሁ። ሁላችንም ቀናታችን ወዲያው አልተማርን። ቋንቋ ቢሆን መተን እንችላለን። የለመድነው ስራ ነው። ስለዚህ ጎበዝ ከሆነ ደግሞ ማይቻል ነገር ማይለመድ ነገር የለም። ሰዎቹም የራሱ ኃይል ቢሆን እኛ ጥሩ ከሆነ ሰዎች ጋር ስለዚህ በተለይ ነው የሚመጣው። እኛም በፊት ስንሄድ እንደዛው አካባቢ ሆነ ሚሄድ ነው፣ ግን በቃ ሰርች ለውጣለው የሚባል ነገር ስላለ እንደሁን ልጁን በቃ በጣም የሆነ ማረኝ። ስለዚህ ያን ካላችሁ ደግሞ ከቤታችሁ ከእናት ከአባታችሁ ቤት አለመውጣት እናት አባታችሁ ቤተሰብንም ከማሰብ ቤተሰብ ናታችሁ አለመውጣት ቆራጥ ሆናችሁ ግን ሰርቼ ለወጣለሁ። ነገ ሌላ ቀን ውሃ ላይ ስሩ። እርግጥም ገንዘብ ይገኝበታል። ግን ጎበዝ ሴት መሆን አለባችሁ። ቆራጥ ሴት መሆን አለባችሁ። እና የሀገሬ ልጆች ጎበዝ፣ ሞቴኝ ጠንካራ ምን ያሰብስክረብሽ አድርጎልኝ ከሌላ ቪዲዮ እስከምንገናኝ ድረስ ተመቻ